እንዴት ነው ሁሉ አማን እንዴት ወዳችሁ እትዌን የምታዩ ጓደኞቼ ዘመዶች፣ ቤተሰቦቼ፣ አመሰግናለሁ። እንግዲህ ጉንፋን ይዞኛል። ጉንፋን የፊንላንድ አየር እየተቀየረ በረዶ ባባይ እያለ የአየር ጉንፋን ያመጣል። ብዙ በሽታ አለው ሲመጣ መከላከያ ካልወሰዳችሁ በቀኛ በየጊዜው ያን ጉንፋን ሄደ ተመልሶ፣ መጣብ፣ እና ራስ ምታት አለው። አሁን እቤት ነኝ ያለሁት እና ሰላም ናችሁ እናንተ። ሁሉ ሰላም፣ እንግዲህ ሰላም ሁሉልኝ። ኢትዮብ ማነው ቪዲዮን እስከመጨረሻ አይው፣ ሰዓቱ ሙሉልኝ። እንደው በእናታችሁ እናንተ ካያችሁ ከመጣችሁ አይቀር በደንብ ሰዓቱን እስከመጨረሻ ለማየት ሞክሩ ማለት ነው፣ ሰዓቱ እንድሞላ ማለት ነው። ሰብስክራይብ አድርጉ። ሰብስክራይብ ስታደረጉ ደግሞ ኮሜንት አስቀምጡ፣ እኔም አይቼ እንድመልስላችሁ ማለት ነው። ላይክ አትርሱ፣ ቤተሰብ ሁሉ እያልኩኝ። ዛሬ ምሳና ማራት የተሰራ ምንድነው መሰላችሁ? ጎመንዬና ጎመንዬን ብቻን በጣም ብናለ በጣም የሚገርሙ ነው። ጎመንን ያች ብቻ አሁን ሁለት ኪሎ ከምናምን ማለት ወይ አራት ፍሬ አ ስንት ፍሬ ሁለት ሶስት አራት አምስት ስድስት ፍሬ ያለች ቆጥረው ነው ደግሞ የሚቀጥሉት ላስቲክ ውስጥ ስድስት ፍሬ፣ ወይ የኢትዮጵያ ጎመ ስድስት ፍሬ እና ይቺን፣ ከቶፋ ጋር የስጋ ምትክ ናት። ከዚች ጋር አንድ ላይ እንሰራታለን። አብራችሁን ሁሉ ላይክ፣ ሰብስክራይብ አድርጉ። አሁን ወደ አሰራሩ እንሄዳለን። ቤታችሁ ያለውን ቅመማ ቅመም ሊፈለጋችሁት መጨመር ትችላላችሁ። ሽንኩርት ያስፈልጋል፣ ዘይት ያስፈልጋል፣ ጨው፣ ቁንዶ በርበሬ፣ በቃ ቤት ውስጥ ያለው ቅመማ ቅመም ሁሉ አብረን እንሰራለን። አሁን ጎመናችንን ከተፍ ከተፍ እናረጋለን። ላክ ያረጋችሁ እሺ ጎመኑን እንግዲህ ቅጠል ቅጠል ምንማወጣ ቅጠል ቅጠሉን ቅጠል ይህ ነው ወይ የፊንላንድ ጉንፋ? እንደዚህ በጣም ይገርም ነው። ሰሞኑ የመጣው ጉንፋን አጠዩ እኔ አፍንጫ ሁሉ ተዘግቶ አንቲቢዮቲክ ተሰቾኝ ነውላችሁ። ቤት ነው ያለ። አንዷ አፍንጫ ይሰራል፣ አንዷ አፍንጫ ያይሰራል። ትላንት ዶክተር ጋር ሄጄ አንቲቢዮቲክ ሰቶኝ ለሳምንት ዋጭ ተብሎ አሁን እሺ፣ ያ አለን። አሁን ትንሽ ከፈተላ አፍንጫ። የሚገርም ነው በጣም የሚገርም ነው። እናንተ እንዴት ናችሁ? እንግዲህ ፈቅዳችሁ መታችሁ ጊዜያችሁን አጥፍታችሁ ስለምታዩኝ አመሰግናለሁ። ብችሉ ብችሉ ግን ተመልከቱ እስከ መጨረሻው። ሰቱሞል ለትልቅ ነገር የምፈልገው ለትልቅ አላ እንዲህ እኛ ሰርተን ገፈነው እንኖራለን

እሺ ሽንኩርት እንደዚህ ካወጣ በኋላ ይሄንን እከትፈዋለሁ፣ እንዳይረዝሙ። እሺ ይሄንን ከከተፍኩት በኋላ ነው የማጠበው። በማሽን ልክተፈው ነው። ተፈ ጎመን መክተፍ እኮ እንደው አልወድም። እኔ በእውነት ጎመን መክተፍ አልወድም። ድሮ ጉራጌ ከሆናችሁ ለመስቀል የአገር ጎመን እናቴ ትገዛለች። ነይ ቁጫ ክታሽ ይባላል። እህ የጉራጌ ቤት ለመስቀል በእጅ ነው። አሁን ማሽኑ እንጂ እኛ በእጃችን ነበር። ምን ከተፍ እንዲያረክ እኔ የምላችሁ ትዕግስቱ ካላችሁ ድቅቅ አርጋችሁ ክታፈክኔ። ትዕግስት የለኝም በሆነ ጎመን መክተፍ ትዕግስት የለኝም። ግን ያው እንደዚህ አድርጌ ከትፊዋለሁ። በጣም አለቀቀም። ትዕግስት ካላችሁ ድቅቅ አርጋችሁ መፍጨት ትችላላችሁ ማለት ነው። መፍጨት አልኩኝ፣ መክተፍ። ትዕግስቱ ካላችሁ ድቅቅ አርጋችሁ መክተፍ ማለት ነው። እኔ ትዕግስት ጎመን ድሮ የከተፍኩት ይበቃኛል። ሽ ጠዛዋ እናጭዋለን በማጥለያ እያጠለለን እናለን ማለት ነው። ይህን እናወጣለን። ይህ ፕሮቲን ያለው የስጋ ምትክ የስጋ ምትክ ፕሮቲን ያለው በውሃ ለቅለቅ እናደርገዋለን። ከባቄላ የሚሰራ ነው ማለት ነው። እሱንም እንከትፈዋለን ፆም ሲሆን

ነጭ ሽንኩርት እንጠመራለ እዚ ቃሪያ ን ቃሪያ ጋዛ እናጠፋ ማለት ነው። እሺ እንደምትፈልጉት ያክል ነጭ ሽንኩርት እና ሚጥሚጣ ቃሪያ ነጭ ሽንኩርትን ፈሽተናል ን ሚጥሚጣ ቃሪያውን ካልፈለጋችሁ መጨመር አይጠበቅባችሁም። እኔ ግን ስለምወድ አፒታይት ከፍተናል። ከነፍ ረው ሲሆን ች ጋር መጨመረው ቅመም ኮረሪማ ብቻ ነው። ሌላ ነገር አልጨምርም። ኮረሪማ እናንተ የፈለጋችሁትን ቀርማናው ቅመም መጨመር ትችላለች ትችላላችሁ። የከተፍኩትን ሚጥሚጣ ጋዙን አጥፍቼዋለሁ። ከዚያ ነጭ ሽንኩርቴን ነጭ ሽንኩርቴናርግ ትንሽ ጨው ጨምራለሁ። ከነጭ ሽንኩርቱ ጋር ስላለ ማለት ነው። ይሄንን እናደባለቀዋለን። ማለት ቅመሙ እንዳልካችሁ እናንተ እንደፈለጋችሁት መጠቀም ትችላለች። የፈለጋችሁ ቤት ያለ ኮረሪማ ከለ ኮረሪማ ብቻ ጎመን ሲሆን ኮረሪማ ብቻም ሲሆን ደስ ይላል። ጾፍ ቀምሳላችሁ። አለቀለ ማለት ነው። ጎመንና ቶፎን እንደዚያ አድርጋችሁ ስሩ። ያቺ የምታክለው ጎመን እችውን አወታለች። እንግዲህ እንደምታዋት ና ላይክ ሰብስክራይብ አትርሱ። አመሰግናለሁ ጫው ተቀምሳላችሁ። ናሚ ያ ወደ ምናቀርብበት ምግብ ጮማ የመሰለች ምግብ ናት። ጮማ የመሰለች እ ጮማ የመሰለች ምግብ በጣባ መቅረብ አለበት። እንደምታያት እንደዚህ የሆነ አታለች። አቤት እቺ ቅቤ ቢኖራት ኖሮ አቤት አቤት አቤት አቤት

ቆንጆ ምግብ። ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። ይቀንል አመሰግናለሁ። ሞርታ ሰርታችሁ ሞክሩ፣ አሪፍ ነው፣ ተወዱታላችሁ። የመጨረሻ እንጀራይ ነው፣ የመጨረሻ እንጀራይ። ላይክ ሰብስክራይብ አድርጉ። ሰላሙኑ ሰላም ያገናኘን